ሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ማለትም አባገዳዎችን፣ አለስንቄዎችን እንዲሁ ሙስሊሙንም ፋንዋሩ ሲማደርሶ ቢሆን የአንተ አይነቱን ሽንታ ማባት ነኝ ባይ ነጋዴ ቂጡን ገርፎ ነበር የሚጥለው ፋኖ አርሲ ደርሶ ቢሆን። አባትዬ ፋኖማ አርሲ አልደረሰም። አርሲ ምን ሊያደርግ ፋኖ ይደርሳል? ሰው አገር ላይ ፋኖ እየታገለ ያለ እኮ መሬቱ ላይ ነው። ግን ተናግረናል ካሁን በፊት ከክልል ውጭ ስላለው አማራ በጣም ብዙ ጊዜ የተናገረኝ ነበረ። ከክልል ውጭ ያለው አማራ ራሱን በማደራጀት ካልተዘጋጀ አባት መሳደብ ጀመር። ይሄ አባት ነው እንዴ? አባቱ ይጥፋና፣ ይሄ አባት ነው እንዴ? አባት ነው እንዴ? ወልዶ አልሰማህም እንዴ? ዲቃላ ልጁን ወልዶ ታቀፈው እኮ ሲያጫወት፣ ያጫውት የሚሆን ወጠጤ አባት ነው ሳይሆን፣ በት ነው። የምን አባት ነው የምታወራው? አባት ትላለህ እንዴ? አልሰማህም እንዴ? ጉዱን ልጅ ወልዶ እያጫወተ ቤቱ ጳጳስ ነው። ልጅ ወልዶ አባት ነው ትላለህ እንዴ? በት ነው አባት ሳይሆን ጅን ማለት ነው። ደግሞ ደሞ መጣ ህዚ እንትልትል ተፈልጋለ እንዴ? እግዚኦ ማህረና ክርስቶስ እግዚኦ አምላኬ ሆይ እግዚኦ መብርሃን ወላዲት አምላክ ጌታ ኢየሱስ ክርስቶስ። ምን አይነት ዘመን ያመጣው ሀገራችን ላይ። ምን አይነት ዘመን የመጣው። ወይኔ ቤት ሰባት ሆናችሁ እኮ ይሄንን ማረግ ከጀመረ ወይኔ ሰባት አመት ያሁኑ ደግሞ በዛ ያሁኑ ደግሞ በዛ። ዛሬ ሳርዱ ነው ያሉት እኮ ዛሬ ሲገዱ ሲያቀጥሉ እኮ ነው ያሉት እኮ። ጋይስ ማቆም እኮ አልተቻለም እኮ። የቤተ ክርስቲያን አባቶች ወጠው የሚገደለ ኦሮሞ ጭምር ነው ፋኖ አሩሲ አሩሲ ላይ የሚገደል አሩሲ ላይ የሚ እኔ እኮ የኦሮሞ ኦርቶዶክሶች ራሳቸው እኮ በዚህ ሙሉ በዚህ ጉዳይ እኮ ወጣው ነው ጮህ አለባቸው እኮ የኦሮሞ አባቶች ሳይቀሩ። ነገ ይሄ አካል እኮ ይሄ አካል ልየዋን ነገር እነሱን ጨምሮ እኮ ነው የሚያርዳቸው። አይተናልኳ። የኦሮሞ ወጣት እኮ የሆነ ጊዜ ምንድን ነው ናማ የልጅነት ዕቃ ዕቃ መጫወቻ ሚስትህን ሂደህ ፈልግ አንተ ደንቆሮ፣ የደንቆሮ ልጅ ማለት ነው። መሬት ያስበላ። እንዲህ አይነት ሀዘን እየተወራ ስለ ልጅነት እግዚኦ። የኦሮሞ ልጅ ትዝ ይላቸዋል የሆነ ጊዜ ቤተ ክርስቲያን ሃይማኖት አበባው ብሩክ እንዴት ነህ? ሃይማኖት አበባው ከበሮ እየመታ ያለ ልጅ ሰበብ ፈልገው እኮ ነው ኦሮሚያ ላይ የረሸኑት እኮ። ትዝ አይላችሁም? እንዲ የሆነ ነገር አድርጓል ብለው ከጥምቀት ማግስት ምናምን በአደባባይ ግንባ ስረው የረሸኑት እኮ ነገሩ የዛሬ ነው የሚመስላችሁ? ነገሩ ዛሬ የጀመረ ነው የሚመስላችሁ ጋይስ? እግዚኦ፣ እግዚኦ። እኔ አማራ ሞተ ስንለህ የተኛኸው ህዝበ ክርስቲያን ነው። አማራ ተገደለ ስንልህ ዳይቆኑ ማኪ ዳይቆኑትዛይነሽም ዘማሪ ከበሮ ይዞ የሃይማኖት አባው በአደባባይ በገዛ ወገኑ እኮ ነው፣ በአደባባይ እኮ የተረሸነው በአደባባይ የተረሸነው እና እንደዚህ አድርጎ እየፊትጥኛ ስራ አደባባይ ላይ ህዝብ እያየ የተረሸነው ኦሮሞ ነው። የኦሮሞ ክርስቲያን የኦሮሞ ኦርቶዶክስ ነው የተገደለው። አዳሜ ኦሮሞ አማራ እያሉ ብቻ በመተራረድ የሚቆም መስሎ ነው ን አደለ አደለ አይደለም በጣም ብዙ ጊዜ አንድ ትዝ ይላችኋል፣ የሆነ ማስክ ያረገ እንደውም እኔ ቪዲዮ ቢኖረኝ እሱ ሰው እንደውም ባስታውሰው ባገኘው ደስ ይለኝ ነበር። ትዝ ይላችኋል? አዎ ኢትዮጵያ እንዴ እንደዚህ ጥቁር ማስክ አርጎ አማራ ሳይንት ደርሰናል ኢትዮጵያ ገብተን እያንዳንዱን ክርስቲያን እናርጋለን ምናምን ብሎ የሆነ ጥቁር ማስክ ያረገ ሰውዬ በቃ በጣም የሚያስፈራ ሰው የተናገረው ትዝ ይላችኋል? ጥቁር ማስክ አርጎ እንዲቀላል እንዳይመስላችሁ ቆንጨራ በየቦታው ተዘጋጅቶ ነው ያለው። ቆንጨራ የኢትዮጵያ ክርስቲያን የኢትዮጵያ ሕዝብ ሆይ አንተን ያርገኝ እናንተን ያርገን። ስንለፈልፍ ስናወራ እውነት መስሎ ሀገር ምናፈርስ መስሎ ዝም ያልኩ ሁሉ ዛሬ የቤተ ክርስቲያን አባት ነን የሚሉ ሁሉ በሞት ፈርደዋል። እኒህ አባት እኒህ አባት አሁን አሁን የመጀመሪያ ከነ ልጃቸው ልጅ ልጅ ወልዶው ህፃን ልጅ እያጫወቱ ነው ያሉ። አሁን አርሲ ያለው ይሄ አራጁ ኃይል ግድ የለም እሳቸውንም ገብቶ አርዶ ሰሞኑን እንሰማለን። ቃል ለምድር ለሰማይ፣ ዛሬም ቀኑ ሙሉ ነው ሰው ሲታረድ ዋለው እንዳለ፣ ሰማይ ምድሩ ደም በደም ሆኖ በቃ በስነስርዓት በጭፍጨፋ ሞገስ ፔጅ ላይ መጣ። እንደ ሰባኪው ተናገረ። እንደ ሞገስ ፔጅ ላይ ያያ ልጃቸው ልጃቸው የኒህ አባት ልጅ ቁድቁና ነው ቅስና የሰጡት ልጃቸውን፣ የተናገሩ ሞገስ ፔጅ ላይ ትዚላቸዋል እሱ ነው። አዎ የሚገርማችሁ ነገር ማለት ነው። በስማም ወደ መንፈስ ቅዱስ በስማም ወደ መንፈስ ቅዱስ። በስማም ያለ ጉድ በስማም ያለ ጉድ። ወይ ኢትዮጵያ ወይ ኢትዮጵያ ጨራሽ አብይ አህመድ ተስማምቶ በነገራችን ላይ አብይ አህመድ ፕሮቴስታንት እምነት የፕሮቴስታንት እምነት ተከታይ ነው ብሎ የሚያስብ በጣም ብዙ ሰው አለ። አብይ አህመድ ከና አባቱ ስም እራሱ አህመድ ነው። አብይ አህመድ ሙስሊም ነው። መብረቁ ምን አለ መቅደስ? መብረቁ ምን አለ? ሙስሊም ነው። ከነዚህ ከአረብ ኢምሬቶች ጋር ሂዶ ስድስት ስልሳ ስድስትም ነው። በሃይማኖቱ ሙስሊም ነው። ኢትዮጵያን አረጋለሁ ብሎ የሚያስበው ለላል እኛ ከእስልምና እምነት ጋር ችግር የለንም። ግን አማራ ሁነ እስላም ሆንክ፣ አማራ ሁነ ክርስቲያን ሆንክ፣ ከመታረድ የሚያስጥልህ አንድም ሰው የለም። አማራ ከሆንክ የሚያስጥልህ አንድ ሰው የለም። በቃ ያበቃላል። ተደርጓልም አይተናልም፣ ተደርጓልም እኔ ነይ ፌቨንድ ንስር የምትባይ ጥንባታ ማለት ነው። ውጭ ነ ውጭ እካካ ሙስሊም ምን ምናምን ነው ያለሽ ትላለች። ናንቺ እካካም ማለት ነው። እኛ ስለ ሙስሊም አይደለም። አማራ ሆነ ሙስሊሞክ ክርስቲያኑ ማለት ነው አብይ ሙስሊም ነው። አብይ በሃይማኖቱ ሙስሊም ነው። ወደዳችሁም ጠላችሁ። ከአረብ ከአረብ ኢምሪቶች ጋር እየሰራ ያለም በሃይማኖቱ ምክንያት ጭምር ነው በ ሰማችሁ አደለም እንዲ ዛሬ አልሰማችሁም እንዴ ኢትዮጵያ ውስጥ በአረብ ኢምሪቶች ወጪ ቤኒሻንጉል ላይ ከፍተኛ ሀይል ማሰልጠኛ በአረብ እምሪቶች አማካኝነት ሊሰራ ነው ሊሰራ ነው ዛሬ የኢትዮጵያ ቴሌቪዥን ያወጣው የኢትዮጵያ ቴሌቪዥን ያወጣው አማራ ሆነ እስላሙን አባታችን ሀጂ ሙፍቲ እኮ አባታችን ሀጂ ሙፍቲ ሙስሊም ሁነው ነው ተገፍተው፣ ያ ሁሉ መከራ ደርሶባቸው ተገፍተው እስከ ሞት ድረስ፣ ግን በሞታቸው ራሱ ያሸነፉ አባት የሆኑት በሞታቸው ማለት ነው፣ በሞታቸው ያሸነፉ አባት። አማራ ከሆንክ ሙስሊሞንክ፣ ክርስቲያኖንክ እመነኝ። እኔ የገረመኝ ነገር እነዚህ የኦርቶዶክስ አባት የሚባሉት ሰዎች ቆይ፣ ቀደም አንድ ነገር ጀምረ የነበር፣ ቆይ ልጨርስላችሁ። ጣሊያን ሀገር፣ ጣሊያን ሀገር ማለት ነው። እስቲ ቆይ ያዋለው ጣሊያን ሀገር የምንድነው? ጳጳሱ ከፓፕ ፍራንሷ በፊት የነበሩት ሲባረሩ እና ፓፕ ፍራንሷ ወደ ስልጣን ሲመጡ የመጡት በምክንያት ነበር የጨለማው ዓለም? በዓለም ላይ እንግሊዞችም አሜሪካኖችም ምዕራባያኖችም በሁሉም ያሉ የዚህ የሆሞሴክሽዋል ጋብቻን እንዲፈቅዱላቸው በቃ አጌንስት ኢየሱስ ክርስቶስ መቆም ስላለባቸው አጌንስት ኢየሱስ ክርስቶስ ለመቆም እንዲመቻቸው ይፈልጉ ስለነበረ ፓፕ ፍራንሷን በማምጣት ከእሳቸው ስልጣን ላይ እንዲወጡ የሆሞሴክሽዋል ጋብቻን የፈቀዱ እሳቸው ናቸው። ፓፕ ፍራንሷ ማለት ነው። ኢትዮጵያ ውስጥም ሀቀኛ አባቶች ከቤተ ክርስቲያን ሀቀኛ የመስጅድ አባቶች ከመስጅድ እንዲወጡ ከተደረገ በኋላ በየቤተ ክርስቲያኑ የገቡ አራጆች፣ አስገዳዮች ናቸው። አሁን የእስላም በሉት የኦርቶዶክስ በሉት አስገዳዮሳስፋይ የቤተ ክርስቲያን የአባቶችን ቆብ ደፍቶ የአባቶችን ቆብ ደፍቶ ደፍቶ የተገደሉት አባገዳዎች አስባችሁታል? አባገዳ አባገዳ ኦሮሚያ ውስጥ ይገደላል እንዴ? አባገዳ አሩሲ አሩሲ አሩሲ አሩሲ አባገዳዎች ይገደላሉ እንዴ? ምን ነው? አንድ በጣም የምትንቀሸቀሽ ሰው አለህ። ሚስት ቸግሮሃል እንዴ? እዛ ሀገርህ ኦሮሚያ ክልል አስይዘውን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን፣ አደ ሲንቄዎችን፣ እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። በስማም ወልድ መንፈስ ቅዱስ፣ በስማም ወልድ መንፈስ ቅዱስ፣ በስማም ወልድ መንፈስ ቅዱስ። እኔ እኮ እኔ በየሀገሩስ ያላችሁ የቤተ ክርስቲያን አባቶች ግን አሁን እኔ በእንዲህ በየሀገሩ አሁን እዚህ አውሮፓ ያላችሁ አሜሪካን ሀገር ያላችሁ አባቶችስ ማን ምን እንዳይቀርባችሁ ነው ይህንን ግድያ ግን የማታውዙት? ምን ግን እንዳይቀርባችሁ ነው? እኔ ግን ቆይ በእውነት ከምሬ እኮ ነው። አሁን እዚህ በየአውሮፓ አሜሪካ ምናምን ያለው ቄስስ እናንተም የዚህ የስድስት ስልሳ ስድስት የጨለመው ዓለም እንትኖች ናችሁ። እንደ እውነተኛ አባቶች ተገለው ነው እየተመረጣችሁ መጣችሁ አውሮፓ አሜሪካ ምናምን ያላችሁት። አይ ከምሬ ነው። እናንተም እንደዛ ናችሁ እንዴ? ለምንድን ነው እናንተስ አውሮፓ እና አሜሪካ ተቀምጣችሁ ግን ይሄንን ነገር የማታወግዙት? ዓላማችሁ ምንድን ነው ምንድን ነው ጋይስ? ቤተክርስቲያን ዓላማዋ ግን ምንድን ነው? ምዕመናኑ ዓላማው ምንድን ነው? ዛሬ አሩሲ ላይ የተገደለ ህዝበ ክርስቲያን አባ ገዳ ነው፣ ኦሮሞ ነው። በውጭ ዓለም ያሉ የሲኖዶስ እውነት እኮ ነው እሺ። መሬት ላይ ያሉትስ ስለሚገደሉ ነው ስለሚታፈኑ ነው ይባላል። እንዴት በውጭ ዓለም ያሉትስ የሲኖዶስ ሰብሳቢ አባቶች እንዴት ይህንን ነገር አያወግዙትም? የሆነ ያለው ጋይስ ኢትዮጵያ ይታወቃችኋል። ግን ጋይስ ኢትዮጵያ ሀገሪቷ ላይ እኔ አሁን እንደ አማራ ነው የአማራ ፖለቲካ ነው የምሰራው፣ ግን እንደው ይታወቃችኋሉ የዛች ሀገር ላይ የሆነ ያለ ነገር ይታወቃችኋል። በጣም እኮ በጣም በሚያሳዝን ሁኔታ ወደማይመለሰው እልቂት እኮ ኢትዮጵያ የሄደችው፣ ወደማይመለሰው ከፍተኛ የሆነ እልቂት በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አባት ዝም ያላችሁት ደግሞ ደሞ ትሻላላችሁ። እንዴት ሰው እንዴት አንድ ያሩሲ